ነገር አብረን አሳልፈን እና በቃ ስልሽ ወድጄሽ ነበር፣ በቃ ስልሽ አጠገቤ ከጓደኞቼ አጣላችሁ። አንተ ጭረሽ ለእሱ እየወገንክ ነው እንዴ? ልክ ባታልፊ ጥሩ ነው። አስቀይመሻለሁ፣ እግዚአብሔርን በጣም ነው ልክ እያለሽ ነው። ሰላም ሰላም፣ እንዴት ናቸው ውድ ቤተሰቦቻችን? እኛ ደህና ነን አለን። የሚያስገኑ እንግዲህ ያው እንደዚህም እንደዛ እየተባለ እንግዲህ አለን ነው የሚባለው። ማለት አንዳንድ የምታስቡት ሌላ ህይወታችን ላይ ደግሞ የሚሆነው ሌላ የሆነ አንዳንዴ ህይወት እኛ በፈለግነው መንገድ እንደማሄድ በሱ እየተረዳው የመጣው ይመስለኛል። ምክንያቱም እኔ በህይወቴ የምፈልጋቸው የማቅዳቸው ብዙ ነፍ ነገሮች አሉ። ግን አሁን ላይ ደግሞ ህይወታችን ላይ ይሆኑ ያለው ነገር በፍጹም ያላሰብነውና ያላቀድነው ነገር ነው። ይሄ ደግሞ ያው ከእናንተ የተደበቀ አይደለም። እናንተ ውድ ቤተሰብ ስጠብቁት የነበሩ የኛ የኒና የሄዱ ፕሮግራም ስጠብቁት የነበረ ጉዳይ ነበር። ማለት መሀል ላይ እንደዚህ አይነት ህይወት ይፈጠራል ብለን በፍጹም አስበን አናቅም። በፍጹም ልናስብም አንችልም። ምክንያቱም እቅዳችን ሌላ ስለነበር እና ያው እንደዚህም እንደዚያ ሆኖ እየተፈጠረ ያለው ነገር ያው ግልጽ ነው፣ ከእናንተ የተደበቀ አይደለም። ብቻ እንዴት ወደ መስመር ውስጥ እንዴት ማስተካከል እንዳለብን በእውነት በጣም ነው ግራ የገባን። ዛሬም ወደ እናንተ የመጣ ነው። በቃ በቻልነው አቅም ነገሩ ለማስተካከል ና ወደተሻለ ነገር ለመፍጠር ነው። በእርግጥ እኔ አላቅም የምርስ ነግራችሁ የአቡን እንደዚህ አላቃትም። በእውነት የምርስ ነግራችሁ፣ በእንደዚህ አይነት ጸባይ፣ በእንደዚህ አይነት ስነ ምግባር በፍጹም አላቃት በፍጹም ማላቃት ያቡን። ምክንያቱም እኔ የአቡን ሳቃት በጣም ትሁት፣ በጣም ተጫዋች፣ ሰውን ተግባቢ፣ ለሰው ከበሬ ያላት መልካም ስነ ምግባር ነበራት፣ ልጅ ነች። ግን ዛሬ ላይ አሁን እኔ ሁላ በቃ እሷን መስክል ድረስ ማለት ነው። ብቻ አላቅም እና ዛሬ ወደ እናንተ የመጣ ነው። እኔ ህይወቴ ከዚህ በላይ እንዲበጠበጥ አልፈልግም፣ ከዚህ በላይ እንዲረብሽ በብዙም አልፈልግም። አውቃለሁ ማለት እየተፈጠረ ያለው ነገር ልክ እንዳልሆነ ይገባኛል፣ ግን በቃ ሁሉም ነገር እዚህ ጋር ማብቃት አለበት ብዬ አስባለሁ። ማለት ያቡን ማለት ወደኛ ህይወት እንድትመጣ ያደረጋት አሹ ነው። አሹ በእርግጥ በጣም የምንወደው የምናከብረው ምርጥ ጓደኛችን ነው፣ ግን ደግሞ በአሹ ምክንያት ህይወቴ እየተበጠበጠ ነው። ምክንያቱም የአሹ ጓደኛ ነች ከአሹ ጋር ኖ ሪሌሽን የነበራቸው አሹ በቃ ከኛ በላይ አሹ በደንብ ያውቃታል፣ አሁን ላይ ማለት ነው። ስለዚህ አሹ በደንብ እንግባባለን፣ በደንብ እንተዋወቃለን። ግን ወደ ህይወታችን እንድትመጣም እንዲበጠበጥ ምክንያት የሆነ አሹ ነው ብዬ አስባለሁ። አሹ እያደረግኩ ያለው ነገር በፍጹም ልክ አይደለም። በቃ ህይወታችን ላይ ይዛት እንደመጣ በቃ ይዛህል ንውጣ። በእውነት የምሬ ነው። ሌላ ምንም ልል አልፈልግም። ጓደኝነታችን የምትፈልገው ከሆነ ከኛ ጋር አሪፍ ሪሌሽን እንዲኖር የምትፈልግ ከሆነ እኛም አንተን ማጣት አንፈልግም። የምር ስናግርህ እኛ ጓደኝነታችን በፍጹም እንዲበላሽ አንፈልግም፣ ግን ደግሞ ህይወታችን ላይ ይዘህ እንደመጣ በቃ አንተ ይዘህ ውጣ። ሌላ ምንም የምንልህ ነገር የለም። ከዚህ በላይ መበላሸት አለበት ብዬ አላስብም። ከዚህ በላይ መበላሸት አለበት ብዬ አላስብም። የመበላሸቱም እንዲህ የመሆኑ ምክንያት ምን ሲኦ አንተ ነህ ብዬ ስለማመን ማለት ነው እንደዚህ ስልህ በእርግጥ ለአንተ መጥፎ አመለካከት መጥፎ አስተሳሰብ ኖሮኝ አይደለም። ከዚህ በላይ እኔ ራሴን መጉዳትም ኤሪያን እንድትጎዳ ሌላ ነገሮች ሰው እንድትገባ ፍጹም አልፈልግም። ነገሮች በዚህ ልኩ እየሄዱ የሚመጡ ከሆነ እኔ ኤሪያን አጣታለሁ። የሰው ልጅ እኮ አንዳንዴ ታግሶ ታግሶ ነገሮች ወደ መስመር ይስተካከሉልኛል ብሎ ብዙ ነገር ለፍቶ ለፍቶ ሳይሆንለት ሲቀር ተስፋ መቁረጡ አይቀርም። ስለዚህ ያቡን በጣም አወራናት፣ በጣም ነገሮች እንድታስተካክል ብዙ ጠየቅናት። እሷ ግን ፈቃደኛ አይደለች። እያደረገች ያለችው ነገር ከእናንተ የተጠበቀ አይደለም። ስ ለመበጥበጥ የመጣ አይነት ላይፍ ነው። የሰው ልጅ እኮ ለማስተካከል ራሱ ቢመጣ ነገሮች ተረጋግቶ ማስተካከል የሚችልበት መንገድ ይፈጥራል እንጂ እንደሷ እንደዚህ የሰው ህይወት ገብቶ በጥብጦ ረብሾ ከዛ ጥልም መፍጠር፣ ማስፈራራት፣ ዛቻ ይህ ምን የሚሉ ሰው ያቡን፣ በእርግጠኝነት ይህ ቪዲዮ ታይዋለች ማለት የምርም ልልሽ የምፈልገው በቃ አንቺ ሴት ነሽ፣ በእርግጥ እኔ እንደ ሴት አከብርሻለሁ። ሴት ልጅ እህቴ ነች፣ እናቴ ነች። በብዙ ነገር ትመስላለች። ስለዚህ በጣም ወድሻለሁ፣ በጣም አከብርሻለሁ። ግን ከዚህ በላይ የምታልፊ ከሆነ እኔም ሌላ ነገር እንድጠቀም ነው የምታደርጊው። ምክንያቱም የሰው ልጅ ችሎ ችሎ ከአቅሙ በላይ ከሆነ ወደ ውሳኔ ይደርሳል ማለት ነው። ስለዚህ በጣም ይችለንሻል። አቃለሁ ሪሌሽን ነበረን፣ ግን በቃ ያ ነገር የለም። አንቺ ደግሞ ሀሳብሽ ለማስተካከል ሳይሆን አመጣጠሽላት የሚመስለው ለማበላሸት ነው። እያደረግሻለሽው ነገር በፍጹም ለማስተካከል ነገ ምናምን እንደምትዩ አይነት አይደለም። የሰው ልጅ እኮ ለማስተካከል ሲመጣ ነገሮችን ወደ ተሻለ ነገር ለመፍጠር ሲመጣ ተረጋግቶ ስሜቱን ገርቶ ማለት ስሜታዊ ሳይሆን ጭምት ሆኖ ነው አይደል፣ ነገሮችን ለማስተካከል የሚሞክረው። አንቺ ግን እያደረግሻለሽው በፍጹም ከዚህ ተቃራኒ ነው። ጭረሽ ከአንቺን ብሶ ዛቻ፣ ይህ ሁሉ ነገር እኔ እያየሁ ዝም እምለው ለአንቺ ክብር ስላለኝ ቢያንስ ከዚህ በፊት ለነበረ ነገር ብቻ ብዬ ነው። ነገር ግን አንቺ እያደረግሽ ያለው ይህ ነገር በፍፁም ልክ አይደለም። እኔ ደግሞ በእውነት ታግሼ መሆን ከሆነ በቃ የራሴ እርምጃ መውሰድ እችላለሁ። እስከ ዛሬም እንደዚህ ዝም ያልኩት በቃ እቺ ጸባይ ትገዛለች ትስተካከላለች ብዬ ነው። አንቺ ግን ከዛም ብዙ በጣም ብዙ ብዙ ነገሮች እያደረግሽ ነው። ይሄ ደግሞ ነገር ለማንም አይበጅም። ለሰው ልጅ የሚበጀው ፍቅር ነው፣ መተሳሰብ ነው፣ መተጋገዝን ነው፣ መተባበርን ነው። እኛ ደግሞ ያን ነገር ለመፍጠር ነው እየተረጋጋን አንቺን ለማረጋጋት አንቺ ግን በፍጹም በዚህ መስመር እየችልን አይደለም። ስለዚህ ዛሬም ወደዚህ የመጣውት አሹን ጠርቻለሁ። አሹ ነገሮች የምታስተካክልልን ከሆነ አስተካክልልን፣ ካልሆነ ሌላ ነገር ውስጥ እንገባለን። ለለው ነው የምርስ፣ ነግራችሁ ከዚህ በላይ ምንም መጓዝ ስለማንችል የምታስተካክልልን ከሆነ እሰየው አስተካክልልን፣ ግን ካልሆነ እኛ ሌላ ነገር ውስጥ ሌላ እርምጃ እንወስዳለን። አሹ እነሱ ሰፈር ነው እነሱ አካባቢ ነው ያለሁት። ይመጣል። እሱን እናወረዋለን ማለት ነው እንሰባችን ይበዛል። ፍቅር አላግባብ ባንም ብዙ አመት ብኖርምኝ ያልተጣጣምንምን አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለእኔ ግዳይ ሰጥሽ በጣም ጎርተሽኛል። ደህና ሁኚ መችሽ ቤሄድ ይሻለኛል። ባይ ባይ ባይ። አንቺ አልተቀየርሽም፣ ጉዳት ያልታየሽም ባይ ጭንቀት ያልገባሽም ፍቅረሽ ቀነሰብሽ፣ ይመስገን ተጠፋፋንተንሽ አለ ሰላም ነው አለን ይመስገን። ዛሬ እኮ አሰኩ እየጠራዋ አረ እኔ ፈልግህ ነበር። ብቻ ዛሬ በእርግጥ የጠራው ለአንዳንድ ነገሮች ማውራት አለብን ብዬ ስለማምን ነው። ምክንያቱም ያው ሰሞኑ እየተፈጠረ ያለው ነገር ታቋ አለ ምን ልክ ያልሆኑ ነገሮች፣ ብዙ ነገሮች እየተፈጠሩ ነው። እና እነዛ እነዛ ነገሮች ማስተካከል እንዳለብን በጣም ተሰምቶኛል። በእርግጥ ከዚህ በፊትም ባሉት ቪዲዮዎች ካያቸው እነዚህ ነገሮች ለማስተካከል በጣም እየሞከረን እና እየጣርን ነው፣ ግን ያው በዛ ልኩ እየተስተካከል አይደለም። ይልቁኑ በጣም እየደበረን እና የሌለ ማይሆን ነገር ውስጥ እየገባን እንደሆነ ይሰማኛል። እኔም ያው እንግዲህ እናንተን ጥሩ ሂደት ላይ ያላችሁ መረበሽ ራሱ ስለ ያው በእኔ ባመጣ ወጣጣ ነው አዎ ማለት ነው አሁን እንደዚህ እንደዚህ ብዬ ልወቅስ አልፈልግም በእርግጥ ያው መጀመሪያ ያው እኔ እና ሄዱ ያለን ላይፍ ታውቃለን። ምን ደረጃ ላይ እየደረሰ እንደነበረ ጓደኛ ስሆን ሁሉም ነገር ታውቃለህ እሱማ በደንብ ስለዚህ ያው በዚህ አጋጣሚ ደግሞ ያው አንተ ያቡን ይዛት የመጣው አንተ ነህ አዎ እኔ ያው ይሄ ሁላ ነገር ይፈጠራል ብዬ አልጠበቅኩም አላሰብኩም እሷም ደግሞ እንዲህ በኔ ላይ እንደዚህ ጭራሽ ታደርጋለች ብዬ ያው እኔም አሁን ያለሁበት ነገር ስለ ያው የእናንተ ይበሳል እንጂ እኔ በጣም ተጎድቻለሁ ስለ ያው አጭር ጊዜ ስላሳለፍን ያው ቢሆንም ጥሩ ነገር አሳልፈናል፣ ምናምን ያው ማለት አሁን በእርግጥ ልክ ነህ። እኔ አሁን እንደዚህ እንደዛ ብዬ አንንትን ለማለት ሳይሆን በቃ እኔ የምር ስነግርህ ከዚህ በላይ መታገስ አንችልም፣ ማለት እየሆነ ያለው ነገር ታየዋለህ። ከዚህ በላይ በቃ ምን መታገስ አንችልም። ምክንያቱም እኛ ህይወታችን መኖር እንፈልጋለን። ከዚህ በላይ ነገሮችን ማስኬድ አንፈልግም። በቃ ከህይወታችን ማስወጣት ካለብህ አስወጣለን። ይዛትም የመጣው አንተነ በቃ ይዛትም መውጣት ካለብህ አንተነ የምታስወጣው ምክንያቱም በቃ እኛ እየተረበሽ ነው፣ ቤተሰቦችም ጎን ቢያንስ ቤተሰቦች ብዙ ነገር እያሰቡ ነው። ያው ቤተሰብ እየጨረሰ ባለበት ነገር ላይ እንደ አዲስ ነገሮች እንደዚህ ተነስተው እንደዚህ ነገር መፈጠሩ ትልቅ ክፍተት ነው የሚፈጥረው፣ ቤተሰብም እየተጨነቀ ነው። ስለዚህ ይዛት እንደመጣ ይዛት ውጣ። በቃ እኛ በቃ ከዚህ በላይ ምን መታገስ አንፈልግም። ከዚህ በላይ እሷም ሄዳሉ ደግሞ የምትል ከሆነ እኛ ሌላ እርምጃ መውሰድ አለቃት ነው። የምርስ ነግረህ በቃ በጣም ስለምንወዳት በጣም ስለምናከብራት በቃ እንደ እህቴ ነው ማለት አሁን ላይ ከእህትነት የዘለለ ከእሷ ጋር ምንም ነገር ሕይወት የለኝም። ያ ነገር ደግሞ እንዲሆን የማትፈልግ ከሆነ እህትነቱም ደግሞ የማትፈልግ ከሆነ እኛ የራሳችንን እርምጃ ማውጣት እንችላለን። ከብዱን አይደለም እሱ እሱ ያው ልክ ነህ ግን እኔም አሁን ያለውበት ሁኔታ ያው ስለ አውቄ አይደለም እንደዚህ ያረኩት ነገር አስቡበት። ያው የእኔ ጥፋት አይደለም ታቃል ታል እኔ ያው ያንተ ጥፋት ነው ነው በጣም ስለ ይቅርታ ጠይቃለሁ። ከዚህ አጋጣሚ ይቅርታ አላለው አውቃለሁ። ግን እኔም በጣም ያው ስለ አንተም በራስህ ተጎድተሃል። ግን በኔ ደግሞ ስታየው በኔ ቦታው ነው ብታየው እኔም በጣም አሁን ላይ ያለሁት በጣም ስለ ተጎድቼ ነው ያለሁት። የምታምነው ሰው አሁን እኔ ያው አንተ ጓደኛዬ ነህ። ግን ከሁሉም በላይ አብሮህ የሚሆን ሰው ለወደፊት ያው ምናልባት አይታወቅም። እና ጓደኛ ብለህ የምትይዘው ሰው የምታምነው ሰው እና እንዲህ ባልጠበቅከው ነገር ስታገኘው እንዲህ ክህደት ሲፈጸምብህ በጣም ስለ ጉዳቱ በየራሳችን ተጎድተናል። ላሹ ምናልባት እኔ አንተ ልክ ልትሆን ትችላለህ፣ ልክ ላትሆንም ትችላለህ። እኔ አሁን ምናልባት ያለህበት ሁኔታ አንተና አንተ ነው የምታውቀው ከአንተ በላይ። ግን እኔ ስለ ራሴ ነው አሁን ላይ እየተጨነቅኩ ያለሁት። ለሰው አንዳንዴ አብዝተን ስንጨንቅ የምንጎዳው ራሳችን ነው። በቃ አንዳንዴ ሰው መረዳት ሰውን አብዝቶ የሆነ የኔነት አይነት ስሜት እንዲሰማው ማድረግ ግን ራሳችንን ነው ምንጎዳው ብዬ አስባለሁ። ነገሮችን በልክ ማድረግ አለብን ብዬ አስባለሁ። እና እሹዬ እኔ አንተ ወደ ምርጥ ጓደኝ አንተ ማስቀየም መስከፋት በፍፁም አልፈልግም። ነገር ግን ይሄ የህይወት ጉዳይ ነው፣ ይሄ የህይወት ጉዳይ ደግሞ ሲሆን መወሰን ባለበት ነገር ተወሰናለ። እኔ የምር ስነግርህ በቃ በያቦ ጉዳይ ብዙ ተው እየተጎዳው ነው፣ ብዙ ነገሮች ፌል እያደረጉ ነው። ከዚህ በላይ ደግሞ እኔ ልታገሳት አልፈልግም። አንተንም አክብሬ ነው ዛሬ እንደዚህ አግኝቼ ላውራ ያልኩህ እንጂ፣ በቃ እኔ የራሴ ውሳኔ ይጨርሻለሁ። ከዚህ በላይ ነገሮች እንዲጓዙ አልፈልግም። የራሴ ውሳኔ መወሰን እችላለሁ። ይኸውልህ አሹዬ አይደለም ስለ አሁን አንተ እኔንም መረዳት አለብህ። ይኸውልህ እኔ ይኸውልህ ልረዳህ እችላለሁ፣ ግን ይሄ ህይወቴ እንዲባላሽ አልፈልግም። አንተን ተረድቼ እኔ ህይወቴ ማጣት አልፈልግም እኮ። ሁለታችንም ካልተሳሰብን በቃ ስለ የማይሆን ነገር ውስጥ ነው የምንገባው። አሹ ይኸውልህ እኔ በእርግጥ እያወራሁህ ላለሁት ነገር ነው፣ እያስቀንፋው ከሆነ መጥፎ ነገር እየተነጋገር ከሆነ ለዛ በጣም ይቅርታ። ነገር ግን በቃ በ ከዚህ በላይ ምንም ማድረግ ስለማልችል ነው። የምሬንስ ነገር ከዚህ በላይ ምንም ላድርግም አልችልም። ስለ አሁን እናንተ እንደዚህ ማውራት የለብንም። ስለ በጣም ጓደኛ ነን ምናምን እና ከጎን ሆነን አብረን ያለውን ነገር መፍታት ነው ያለብን። ከጎን መሆን ያለብኝ ላሾዬ በእርግጥ አውቃለሁ፣ ከጎን መሆን ያለብህ አንተ ነው። ነገር ግን ከእኔ ምንም የምፈልገው ከአንተ የምፈልገው ሌላ ምንም የምፈልገው ነገር የለም። በቃ እንደ ከህይወታችን ላይ እንዳመጣህብን በቃ ከህይወታችን ብቻ እንድታስወጣልኝ ነው ምፈልገው። እኔ ሌላ ምንም የምፈልገው ነገር የለም አንተም ያው ተረርተኝ እኔን አግዘኝ ና። እኔ ከዚህ በላይ ምን ልረዳ ስቲያሹ ስለ ያው እኔም እየተጎዳ ነው። አሁን እኔ በማላውቀው ነገር ነው የካደችኝ። አሁን አይታል ያው ባለፈው የሚሰራችሁን ቪዲዮ አይቻልም እና በጣም ነው ስለ በቃ በጣም የሚያስጠላ ነገር ነው። እና ከዚህ በላይ አሹ በቃ እኔ በቃ ከዚህ በላይ እኔ ምንም ልታገሰም አልችልም። በቃ እግዚአብሔርን የምሬ ነው። በጣም እንዴት ነሽ ምና ሰጠናቸው እኔ ስመጣ ወሬ አቆማችሁ። ምን ነው አሹ? እንደምመጣ እኮ አልነገርከኝም። ምን እናንተ እንደምናወራ ነው የነገርከኝ ነበር፣ ግን ያው ያው መፍታት ያለብን አብረን። ይኸውልሽ፣ አንቺ ይኸውልሽ፣ እየሰማሽ ነው። እየሰማ ከዚህ በላይ ይኸውልሽ፣ ልክ ባታልፍ ይጠሩ ነው አስቀይምሻለሁ እግዚአብሔርን በጣም ነው የማስቀይምሽ። ልክ እያለሽ ነው። ይኸውልሽ አይደለም፣ በቃ ሴት ልጅ ናት። በቃ አሹ፣ ለእሱ ወገነ ደግሞ እየወራ ነው እንዴ! ወግኛ አይደለም። ይኸውልሽ እየነገርኩሽ ነው። አሁን ዛሬ ሁለታችሁ ማስጠንቀቂያ ነው የሚሄደው። እኔ ከዚህ በላይ ልታገሳችሁ አልችልም። አንደኛ ከህይወቴ እንድትወጪልኝ ይፈልጋሉ። ህይወቴ እንድበጠበጥ አልፈልግም። ከዚህ በላይ ደግሞ አለፈ አላለሁ ካልሽ እኔ የራሴን እርምጃ እወስዳለሁ። አሹ ተረጋጋ ካሌብ። ይኸውልህ አሹ፣ እኔ አሁን ተረጋጋ ምናምን እንድትለኝ ምንም አልፈልግም። የምሬን ስነግርህ እኔ ምንም የምረጋጋበትም ጉዳይ የለም። ይኸውልህ እኔ ጓደኝነትህን አክብሬ ነበር እስካሁንም የቆየሁት። እሱ ልክ ነህ፣ እሱ ልክ ነህ አንቺ ደግሞ ይኸውልሽ ከዚህ በላይ ልክ የምታልፊ ከሆነ እኔም የራሴ እርምጃ ወስዳለሁ። ከእንግዲህ ካሌብ አትን ነገር ስለ ሴት ልጅ ናታ። አንተ ጭራሽ ለእሷ እየወገንክ ነው። ከእንግዲህ ህይወቴ ላይ እግዚአብሔርን እርምጃ፣ በቃ ከእንግዲህ አጠገቤ ያየሽ አይደለ? ያው በአንቺ ምክንያት ጓደኞቼንም አጣሁ። ዝም ብለ በእናንተ ደሞ ታወራለህ። አክብሬ ምን ፈልጎ ነው ብዬ በመጣው እንዴ! አይ፣ አይደለም እኔ ስንት ነገር ለኔ አጣሁት። ስለሽ ሲያንስሽ ነው ይለኛል ግን

እስከሆነ ቀልድ ነበረ ሲጀመር ማለት ነው። እጅን ታነሳ ለማን? ጓደኞቼ እራቂ ያቺን እኔ የሴት ልጅ ይቅርታ አድርጉልኝ። ሴት ልጅ ተማትቼ አላውቅም። እኛንም ስሟን መጥራት አልፈልግም። እሷንም አዝላሃት መዞር ትችላለህ። ስለኛና ስለ ካሌብ ግን ምንም አይመለከትም። እሺ ከአንተ በፊት ነው ከአንተ በፊት ነው የማውቀው። በቃ እሺ። እና ከዚህ በኋላ ደግሞ ባታናገረኝ፣ ባታየኝ፣ ባጠራኝ። ዛሬ ራሱ ምን ሊል ነው ብዬ ነው የመጣሁት። እስካሁን ታዲያ የነበረን ነገር ውሸት ነበር ማለት ነው? ውሸት ነበር፣ እኔና አንተ ምንም ነገር አልነበረም። ጀመር አንተ ስለዚህ እኮ ይቅርታ፣ አትንካኝ። ምናትከ ማል እንዴ ዴ ባለፈ እኔ ባለፈው ባለፈው የተማታሁት ስሜታዊ ነው። ሴት ላይ እ አይነ ይቅርታ ባለፈው ስሜታዊ ነው የተማታሁት በጊዜው ብዙ ነገር አብረና ሳልፈናል እና በቃ ስልሽ ወድጄሽ ነበር ስልሽ ማለት አንቺ ጎዳሽ ጋር ሳያንስ ላይፍ ለምደ

ይብላኝ እንጂ ላንቺ ተማርኩ ጌልፍ ሆነ ቤተ። ምን እንደተፈጠረ እያያችሁ ነው ያላችሁት። በእሷ መጎዳቴ ሳይቀር ጓደኞቼንም አጥቼ ምናምን። አሁን ደግሞ ሪስፔክት በሌለው አነጋገር ነው እያናገረችኝ ያለችው። እና ያው በጣም ያው በነገራችን ላይ በመሀል የጠፋሁት ስራ፣ አንዳንድ ስራዎች ተበላሽቶ ነው እና በዛ ላይ ደግሞ ያው ይሄ ነገር ሲበላሽ ያው ላይፍ ይጠማል እና፣ በጣም ነው የሚያስጠላው፣ አሁን ያለውበት ሁኔታ። ያው ጓደኞቼንም አሁን ያጣው እየተሰማኝ ያለው ከዚህ በላይ አንዱ አጥቻቸዋለሁ እና ያው እሷም ያው እንግዲህ ብቻ ቃላቶች ነው የሚያጥሩኝ። ፋሚሊ ምንም ማድረግ አልችልም። ስነ ምግባርም ምንም ባለበት በተሞላበት ነገር እያዋራችኝ አይደለም እና ያው በቀጣይ እንግዲህ እንገናኛለን። ስለነበረን ቆይታ አመሰግናለሁ።